ወደሽ ከተደፋሽ ቢረግጦሽ አይክፋሽ አለ። ረ በስማም ረ በስማም የዛሬው ደግሞ እጅግ በጣም የሚያሳዝን ነው። በጣም እኔ ሲጀመር መጀመሪያ ኮሚኒቲ ላይ ራሱ ፖስት የተደረገውን አይቼ በጣም በጣም በጣም ነው ያዘንኩት። የእውነት ቪዲዮ እስከሚለቀቅ ድረስ ራሱ በቃ ሰዓቱ ራሱ አልደርስ ብሎ የመጨረሻ ጨንቆኝ ነው እየቆየሁት ማለት ነው ሀይሚ በዚህ ልክ በዚህ ልክ ራስሽን አዋርደሽ በዚህ ልክ ራስሽን አራክሰሽ እንደዚህ ዓይነት ቦታ ላይ መገኘትሽ ምን የሚሉት ነው እንዴ ምንድን የነካሽ ምንድን የሆንሹ እረ በስመአብ እንጃ እኔ ዛሬ በጣም ነው እኔ ነርቨስ የሆንኩት እውነት እኔ በምን አይነት ቀን ነው እናንተን የወደድኳችሁ በምን አይነት ቀን ያየኋችሁ በምን አይነት ቀን ነው የእናንተ ፍቅር ልቤ ውስጥ የገባው አረ በስመ አብ እኔ እናንተን ያወቅኩበት ቀን የተረገመ ይሁን። በእውነት ምን አይነት ቀን ነው ያየኋችሁ? በምን አይነት ቀን ነው የእኔ ልብ ውስጥ የገባችሁት? በጣም ነው የሚያሳዝነው። እንዴ ቆይ ምንድነው አላማሽ? ምንድ ነው አላማሽ? አንቺ እኮ እሺ ቆይ እሱ ሁለት መቶ ላከብርልሽ ነው ብሎ ነው አደለ ዝግጅት ያዘጋጀው። አንቺ አታቂም እንግዲህ አታቅም ብሏል። አታቅም ብሎ ነው እንግዲህ ያስመጣሽ። ግን እዛ ቦታ ላይ ከደረስሽ በኋላ ፕሮግራሙን ስታይ ይህንን ነገር አልቀበልም ይህንን ነገር አላደርግም በቃ ፕሮግራሙንም ቢሆን አላሳልፍም ብለሽ ጥለሽ አትሄጂም እንዴ እንዴ አንቺ እኮ ሁለት መቶ ሺህን እኮ ያገኘሽው እኮ ከዳኒ ጋር ሰርተሽ አይደለም ከብሩኬ ጋር ሰርተሽ ነው ከብሩኬ ጋር ነው ጥሩንም መጥፎውንም ውጣ ውረዱንም እየተሰደባችሁም ቢሆን ስተት ስትሰሩ እየተሰደባችሁ እየተዘቀዘቃችሁ ከነ ቤተሰቦቻችሁ እየተዘቀዘቃችሁ እየተሰደባችሁ ነው ሰርተሽ እዚህ ላይ የደረስሽው። እንቺ ከዳኒ ጋር አይደለም ሰርተሽ ሁለት መቶ ሺ ነው ያገኘሽው። ገብቶሻል። እና ይሄ ሁሉ ነገር ከሱ ጋራ ሰርተሽ ከሱ ጋራ እንዳገኘሽው ነገር ዛሬ ከዳኒ ጋር ማክበር ነበረብሽ። ሁለት መቶ ሺ አላማሽ ምንድን ነው? ፍላጎትሽ ምንድን ነው? አውቃለሁ አንቺ የእውነት ዳኒን በአንድ ጊዜ እንደዚህ በአንድ ወር ውስጥ እንዴ አንቺ ጭራሽ እኔ የማላቅሽ ሃይሚ ነው የሆንሽብኝ። ጭራሽ ማላቅሽ እንዴ እኔ ሳቅሽ። እንደዚህ አይነት ሃይሚ እኔ እንደዚህ አይነት ሃይሚ አላቅም። ምክንያት እኔ ዛሬ በጣም ምግራ የተገባሁት እንደዚህ አይነት ሃይሚ አላቅም። አቃለሁ ልትናደጂ ትችያለሽ፣ ነርቨስ ልትሆኝ ትችያለሽ። ብሩኬ ስለምትወጂው ስለምታፈቅዲው፣ ምንም ፍቅራችሁ ባትገላለጹም አንቺ ተወጂዋለሽ፣ ታፈቅዶያለሽ። እሱ ገልጾ ባይነግርሽም የምታደርጋቸው እያንዳንዱ ነገር እራሱ የሆነ በእልህ ነው እሱን ለማናደድ እሱን ለማበሳጨት ብለሽ ነው ይህን ነገር እያደረግሽ ያለሽ። ግን ደግሞ እሱ በተደጋጋሚ ይቅርታ ጠይቆሻል። በቃ እንዴ አንቺ ምንድን ነው? አንቺም እኮ ብትሆኝ እኮ ፍጹም አይደለሽም። ከዚህ በፊት እኮ በጣም ብዙ ጥፋቶችን ሰርተሻል። ብዙ ስህተቶችን ሰርተሻል። ከሌላ ወንድ ጋራ ሄደሽ ቀለበትን እስከ ማድረግ ድረስ እኮ አድርሰሻል። አንቺ አይደለ እንዴ ያ ሁሉ ነገር እንኳን አድርገሽ ሌላም ስህተት ሰርተሽ ራሱ እሱ ይቅር ብሎሻል። በቃ ይቅር ብሎሻል አልፎሻል። አንቺ ይቅር የማትይው ለምንድን ነው? ምን አይነት ነገር እኛ የማናቀው ይሄ ኦዲየንስ የማያውቀው ምን ምን ቢያደርግሽ ነው ብሩኬ ላይ እንደዚህ ጨክነሽ፣ እንደዚህ አይነት ውሳኔ የምትወስኝው? እንዴ ትንሽ አታስቢም? እንግዲህ እኛ ስናቅሽ በጣም አሳቢ፣ በጣም አስተዋይ ልጅ ነሽ። ምን ነካሽ አሁን? እንዴ ቆም ብለሽ ለምንድን ነው ማሰብ ያቃተሽ? እሱ እኮ ሊጠቀምብሽ ነው በቃ አሁን አነጋገሩ ነገረ ስራ ሁኔታው ሁሉ ሊጠቀምብሽ ነው አነጋገሩን ራሱ እንግዲህ ቪዲዮን አይተሻል መቼ እስከ ለቀቀው በኋላ ቪዲዮን አይተሽ ነው አደለ ሼር ያደረግሽ ሼር አርገሻል ምንድን ነው ያለው ምድረ ቡታጀራ እንትን የመሌ ደጋፊዎች ቡታጀራዎች በጠቅላላ እንግዲህ መርዶ ይድረሳችሁ ምን አይነት አማርኛ ነው እንዴ? አንቺ እሱን ለማናደድ ብለሽ እንደዚህ አይነት ስራ መስራት አለብሽ? እሱ ከ እሺ፣ ቢያንስ እንኳን ባንግባባ፣ እኔና አንቺ ባንግባባ፣ አብረን ባንቀጥል እንኳን ብዙ ቃል ገብች ይልሻለ ሁለ መቶ ሺሽን ላግብርልሽ ሲልሽ አልፈልግም አልሽ። እሺ አንቺ እዚህ ቦታ ላይ ስትመጤ አታቂም፣ ምንም የተነገርሽ ነገር የለም አደለ። አሁን እኔ በአንቺ ቦታ ላይ ቢሆን ማለት ነው አላቅም፣ አልተነገረኝም፣ ድንገት ነው የመጣሁት። አይደለም ግን አይኔ ተላቆ አይኔ ተከፍቶ ሰፕራይዝ ስባል በመጀመሪያ ምንድን ነው ብዬ ነው የምጠይቀው? አንቺ እኮ ልክ በቃ አልጠበቅኩም፣ ደስ ብሎሻል። አልጠበቅኩም እኔ እንደዚህ እንደሚደረግ እንደዚህ እንደምታደርግ አልጠበቅኩም። ምንድን ነው ምንድን ነው እንደዚህ መባሉ ስለምን አስፈለገ? ጥለሽ እኮ ነው መውጣት የነበረብሽ። በቃ ጥለሽ መውጣት ነው የነበረብሽ። ምክንያቱም ይሄን ሁለት መቶ ሺህ አንቺ ከእሱ ጋር አይደለም ሰርተሽ ያገኘሽው ከብሩኬ ጋር ነው ሰርተሽ ያገኘሽው። ምንም የፈለገ ጥፋትም ብትሰሩ የፈለገ ስህተት ብትሰሩ፣ አንቺም ፍጹም አይደለሽም፣ እሱም ፍጹም አይደለም። ስህተት ለስህተታችሁ እየተራረማችሁ እየተጣላችሁም እየታረቃችሁም ቢሆን እዚህ ደረጃ ላይ የደረሳችሁት ከብሩኬ ጋር ነው። ይህንን ፕሮግራም ማክበር የነበረብሽ ከብሩኬ ጋር ነው እንጂ ከዳኒ ጋር አልነበረብሽ። ገብቶሻል? አንቺን የማይመጥንሽ አንቺ ክብርሽን የማይመጥን ለአንቺ የማይሆን ቦታ ላይ መጥተሽ ተገኝተሽ አይንሽ ጠፍቶ ነበረ። ዛሬ አይንሽ ጠፍቶ ነበረ። እንግዲህ አይታችኋታል ሶሲ እንዴት እንደሆነች። ዛሬ እሳት ለብሳ እሳት ጎርሳ ነው የመጣችሁ። እንደውም እኔ ሶሲን በዚህ ቦታ ላይ አዝንቅያታለሁ። አንቺን ራሱ በዛ በወረወረችው ጫማ ራሱ አይንሽን አለማጥፋቷ ራሱ እግዚአብሔር ነው ያወጣሽ። እሷ ራሱ እንዴት ነርቨስ እንዲሆነች እንዴት እንደተናደደች እኔ ምንም አልፈርድባትም፣ ምንም ምክንያቱም ማንኛችንም እኛ ሴቶች ቢደረግብን የማንወደው ነገር ነው። አስባችሁታል፣ አራት ዓመት በሙሉ አብራው ቆይታ አብራው ክፉንም ደጎንም አሳልፋ ለዚህ ደረጃ ላይ ከደረሰ በኋላ ዛሬ በአንድ ወር ውስጥ ባገኛ ሴት ሲቀይራት መናደድ ምንም አይገርም። እንደውም ምንም ነገር አላደረገችም። እንደውም ሀይሚን አልመታቻትም። እንደውም አክብራሽ ያለች አልመታችሽም እርግጠኛ ነኝ ከዚህ በፊት የማታቅሽ ወይም ደግሞ ከብሩኬ ጋራ የማታቅሽ ሴት ብትሆኚ በእርግጠኝነት ትመታሽ ነበረ፣ አታልፍሽም። እሷ ግን የተማታችው እሱን ነው። የእውነት በጣም ትልቅ ስህተት እየሰራሽ ነው። እኔ እውነቴን ነው የምልሽ፣ ይቺ ቀን ትቆጭሻለች፣ ትቆጭሻለች። አሁን ስሜታዊ ሆነሽ በስሜት ብሩኬን ለማናደድ፣ ብሩኬን ለማበሳጨት ብልሽ ነው ይህን እያደረግሻ ያለሽ እንጂ በጣም እርግጠኛ ነኝ በአንድ ወር ውስጥ ምን አይነት ፍቅር ይዞች ነው ከዚህ ኩርንችት ጋር ከዚህ ሚስማር ጋር አንድ ላይ ቆማችሁ እንኳን አታምሩም። እንዴት እንደምታስጠሉ ውበትሽ፣ ግርማ ሞገስሽ፣ ሁሉ ነገርሽ ራሱ ጠፋ። የአንቺ ግርማ ሞገስ፣ የአንቺ ውበት፣ የአንቺ ቁንጅና፣ ሁሉ ነገር ከብሩኬ ጋር ነው የምታምሪው። ራሱ ውበትሽ ራሱ ፈክቶ የሚታየው ፀሐይ፣ ጨረቃ የምትመስዩ ራሱ ከብሩኬ ጋር ስትታይ ነው። ከዚህ ጋማ ምን እንደምትመስል የቁንጫ ከቁንጫ ጋር ምን ትመስያለሽ? በጣም እርግጠኛ ነኝ። አንቺ ከሱ ጋር ሆኜ የተሻለ ሕይወት እኖራለሁ ጥሩ ፍቅረኛ ይሆነኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። እሱ ለአራት ዓመት ፍቅረኛው ያልሆነ ለእኔ ይሆነኛል ማለት ማለትሽ ዘበት ነው፣ በጣም ዘበት ነው። በጣም ምክንያቱም አንቺ ፊት ለፊትሽ የሚደረገውን ነገር አይተሽ መማር ትችያለሽ። ምንም አንቺ ገደል ውስጥ እኮ መግባት አይጠበቅብሽም። ገደል እየገባሽ ነው አሁን። ምክንያቱም ለአራት ዓመት ፍቅረኛው ያልሆነ እንዴት ለአንቺ ሊሆን ይችላል? እንዴት? እኔ አንዳንድ ጊዜ አንዳንድ ሴቶች ራሱ አላችሁ። ባለትዳር የሆነ እንደው በዚህ ቪዲዮ የተነሳ አንድ ሀሳብ ልስጣችሁ። አሁን እኔ አንዳንድ ሴቶች አንዳንድ ላይ አንዳንድ ቦታ ላይ ሳይ ማለት ነው ባለትዳርን የሆነ ሴት የሆነ ወንድ ልጅ እንዳለው ትዳር እንዳለው እያወቁ ከዛ ከባለ ትዳር ወንድ ጋር ሙጭጭ ብለው እዛው እንደ ማስትሽ ተጣብቀው የሚቀሩ የሰው ትዳር የሚያፋቱ፣ የሰው ትዳር የሚያበጣብጡ አሉ እንዴ! አንቺ ኮ ማንኛውም ሴት ቢሆን ማሰብ ያለባት ለመጀመሪያ ሚስቱ ያልሆነ ለመጀመሪያ ፍቅረኛው ያልሆነ ለእኔ አይሆነኝም ብላ ማመን አለባት። አሁንም አንቺ ለሶሲ ያልሆነ እንዴት ነው ለአንቺ የሚሆንሽ? እንዴት የኔ ውድ ሃይሚዬ የኔ ፍቅር የኔ ንግሥት ስላለሽ እንዴ አረ በጣም እየተሳሳትሽ ነው። በጣም በጣም በጣም፣ ይህን የመሰለ ጀግና የሆነ ብሩኬን ትተሽ እንዴ? አዎ የሰው ልጅ እኮ ሀይሚ፣ የሰው ልጅ ሆኖ የማይሳሳት የማያጠፋ የለም። የሰው ፍጹም ምን ጊዜም ቢሆን የለውም። አንቺም ቢሆን ፍጹም አይደለሽ፣ ማንኛችንም ፍጹም አይደለንም። ሁላችንም እናጠፋለን፣ እንሳሳታለን። ገብቶሻል ግን የሰው ልጅ ከጥፋቱ ከስህተቱ ተመልሶ ተነጋግሮ ችግሩን በንግግር የሚያምን በጣም ትልቅ ሰው ነው። ገብቶሻል። አንቺ ደግሞ መነጋገርም ራሱ አልፈለግሽም። በቃ አንዳንዴ እኮ መሸነፍ እኮ እንትን ማለት እኮ አይደለም። ይቅርታን መቀበል እኮ መሸነፍ አይደለም። ምን ሆነሻል አንቺ? አመት ሙሉ ከአመት በላይ የምታውቂውን ሰው በአንድ ጊዜ ወደኋላ ወርወረሽ ጥለሽ በአንድ ወር ውስጥ ላወቅሽው ሰው ልጥፍት ያለሽ ሄደሽ ከእሱ ጋር ለማክበር በጣም ነው ያዘንኩብሽ። የእውነት በጣም በጣም ነው ያዘንኩብሽ። በጣም በጣም ፍጹም፣ ይሄ ከአንቺ የማይጠበቅ ነገር ነው። እኔ በጣም አስተዋይና ብልህ ልጅ እንደሆነች ነበረ የማውቀው ማለት ነው። እኔ አላማሽ ራሱ ምን እንደሆነ አልገባኝም። እኔ እንደማየው ከሆነ እንግዲህ አንቺ ብሩኬን ለመበቀል ብለሽ ነው እሱ ደግሞ በአንቺ አድርጎ ብሩክን እየተበቀለው ነው። ብሩክን ብቻ ሳይሆን ወንድሞችንም ጭምር በአንቺ እየተበቀለ ነው። እኔ አስረግጬ ምነግርሽ ምንም አንቺን ወዶሽ፣ ምንም አንቺን አፍቅሮሽ አይደለም። ከአንቺ መጠቀሚያ ነው ሊያደርግሽ የፈለገው ገብቶሻል። እያንዳንዳቸው ዘዋቆጭ ብለው የሚያሽቃብጡ የሱ ጓደኞች፣ ምድረ አሽቃባጭ ሁላ በጠቅላላ ማለት ነው። ነገ አንቺ ከእሱ ጋር ከሆንሽ እያንዳንዳቸው የዩትብ ቻናል ላይ ይሄድሽ ዩቱባቸውን እንድታሳድግላቸው ነው የሚፈልጉት። መጠቀሚያ ሊያደርጓችሁ ነው የፈለጉት። ስለዚህ መንቃት አለብሽ። አሁንም ቢሆን መንቃት፣ ወደ ራስሽ መመለስ ይኖርብሻል። የምታደርጊው ነገር በጣም ትልቅ ስህተት ነው። በጣም ይቆጭሻል። እውነቴ ነው የምልሽ፣ ይቆጭሻል። ቢቆጭሽ ግን ይሄ ቀን ተመልሶ አይመጣም። ከአሁኑ መመለስ አለብሽ፣ ተይ ህይወትሽን ገሃነም ማድረግ የለብሽም። አንዳንድ ጊዜ በንዴት ተገፋፍተን የምናደርገው ነገር በኋላ ትልቅ ዋጋ ያስከፍለናል። ታይ ተረጋጊ። ረበስ ማም ረበስ ማም። እኔ እንደ ዛሬ እንደ ዛሬ ተበሳጭቼ እንደ ዛሬ ተናድጄ አላቅም። ፍጹም የማልጠብቅሽ ቦታ ነው የተገኘሽ። ፍጹም ለራስሽ የራሱ ምንም አይነት ክብር አልሰጠሽም። እዛ ቦታ ላይ ራሱ አይነስብሽ ጠፍቶ ነበረ እግዚአብሔር አወጣሽ እንጂ። በጣም ያሳዝናል። እውነት በጣም በጣም በጣም ይሄ ፍጹም ከአንቺ የማይጠበቅ ነገር ነው። በጣም እንዴ እንዴት እኔ እኮ እኔ በቃ ምንም ግልጽ ያልሆነልኝ ነገር ምን አሳይቶች ነው እንደዚህ ልታምኙ የቻልሽው? እንዴ ምን አቀነባብሮ ምን አድርጎ አሳይቶች ነው እንደዚህ በአንድ ጊዜ አምነሹ እንደዚህ ልትሄጅ የቻልሹ በሙሉ ልብሽ እንደዚህ ያመንሹ አንቺ እኮ ቦታ እየሰጠሽ ነው። አሁን አንቺ ፍላጎት የለኝም ትያለሽ፣ ግን ፍላጎት ከሌለሽ ደግሞ ለምንድ ነው የምታገኘው? ለምንድ ነው ከእሱ ጋር የምትገናኝ? ከሱ ለምን አትርቂም? ፍላጎት ከሌለሽ ለምንድ ነው ከሱ አትርቂም? ወደ እሱ መቅረብሽ እኮ ፍላጎት እንዳለሽ ነው የሚያሳየው። በስመ አብ ወመንፈስ ቅዱስ። ብቻ ዛሬ ቤተሰብ ሰላምም አላልኳችሁም። በጣም ተናደጅ ያለው በጣም ነው ነርቨስ የሆንኩት። እውነት በጣም ዛሬ ሀይሚ በጣም ነው ያናደደችኝ። እንግዲህ በጣም ይቅርታ አድርጉልኝ ዛሬ ሰላም አላልኳችሁም። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አለሁ እኔ እግዚአብሔር ይመስገን። እስቲ እናንተ ይህን ቪዲዮ አይታችሁ ምንድን ነው የተሰማችሁ? አስተያየታችሁን በኮሜንት አስቀምጡልኝ። እኔ ግን በጣም አናዶኛል። እውነት ለመናገር በጣም ነው የተናደድኩት። የእናንተን ሀሳብ አስተያየታችሁን እፈልጋለሁ። ኮሜንት ላይ አስቀምጡልኝ። ቪዲዮን እስከ መጨረሻው ድረስ ተመልክታችሁ ኮሜንት አስተያየታችሁን አስቀምጡልኝ ማለት ነው።